ላይ ከእድሜያችንም አንጻር ከተገናኘንበትም ኢሾ አንጻር እንዲህ አይነት የወረደ ነገር ካንተ አልጠብቅም በጣም ካንተ አልጠብቅም አይዶን ነው እኔም ብዙ ልልህ ችል ነበር ግን አይዶን ነው በጣም ሼም ነው በጣም ሼም ነው ዩ ኖ እንዴት ሚዩት ማድረግ መቼ ሚዩት ማድረግ እንዳለብህ ፐርሰናል ወሬህ እንዳይሰማ ምን ማድረግ እ ታውቀዋለህ ግን አንተ አሁን አንተ በጣም ትራንስፈር አድራጊ ማለት ነው ኦኬ ጥሩ እሺ ነገሩ ታረጋላችሁ ችግር የለውም። ግን በጣም የሚደብር የሆነ የሰነፍ የሆነ የወጠጤ ምናምን አይነት ስራ የሰራኸው የጎረምሳ ስራ የሰራኸው አይ ዊሽ እንደዚህ አይነት ቃላትም ባልጠቀም ግን ግብርህ ነው እንደዚህ እንዲያስባለኝ እንጂ ሌላው እዚህ መታየ ተከራከርካቸው ምናምን ልታመልጥበት የሞከርኩ ሀሳብ እሱ ከአንተ የሚጠበቅ ነው። ላይክ ማለት ከማንም የሚጠብቅ ነው። ኦርቶዶክስ አይ ሌላም ቢመጣ ራሱ እንዲፌንድ ማድረግ አለበት። ከገባበት ማጥ ለመውጣት ማንም ሰው ይጣጣራል። ባደረከው እዚህ ላይክ ዲቤት እንኳን ለው አልችልም። ውይይት ብዙም ብዙም ብሌም ላረግ አልፈልግም። መሟሟት ነበር ኦፍኮርስ፣ እንዴት አትሟሟት? እና ታትስ ፋይን፣ ያኛው ችግር የለውም። ይቺ ግን ይቺ ፓርት በጣም ደብራኛለች። ወደፊት ያው ትሰማዋለህ፣ ተቀድቶም ትሰማው ይሆናል። ምናልባት ስቀ እንደምታልፍበት አውቃለሁ፣ ግን ተነቅቶብሃል። በጣም የሚደብር ዝም ብሏላል፣ የሰነፍ ስራን የሰራው ኔክስት ታይም ለራስህ ምእመኖች ለራስህ ምእመን የሚባሉት ለአንተ ዘመዶች ጓደኞች ሪስፔክት ይኑርህ። አንተ አለህ ብለው ይመጠዋሉ እና በእነሱ ላይ እንዲህ አይነት ሙድ ምናምን ስትይዝ ይደብራል። እና ፕሊስ ሌሎቻችሁ እንዳታረጉ ይህን ተከትላችሁ ወንጌላ ማኞች የሆኑ ይቅርታ፣ ኦርቶዶክሶች የሚሆኑ እንዲህ አይደረግም አይደረግም። አንድ ሰው እንኳ እየሰማችሁ ከሆነ ቢያከብራችሁ ነው፣ ኢቨን ሀሳባችሁ እንኳ ባይቀበል። እኔ አንድ ኦርቶዶክሳዊ ከሰማኝ ቢያከብረኝ ነው ብዬ ነው የማስበው። ምክንያቱም ከእኔ ተሻለ ሊሰማው የሚችለው ነገር አለ ወይ ደግሞ ሰው አለ ግን እስኪ ምን ሊል ነው ብሎ እየሰማኝ ነው ስ ሪስፔክት፣ ማዳመጡ ራሱ የግድ እኮ መቀበል የለበት። እና ይደብራል ልል ነው። ኦኬ፣ ለምንድን ነው ግን ሰሞኑን በኤርሚያስ ዙሪያ ሲፈለግ የነበረው? ትልቅ ነገር ነበር የተፈለገው። እንደማያገኙ ሲገባቸው ያለንን አብቃቅተን እንጠቀም ይመስላል። እችን አብቃቅተን ካልተጠቀምን ኤርሚያስን ነገ ማግኘት በጣም ይከብዳል። ምክንያቱም በሀሰት ትምህርት አታገኘውም፣ በተፋለሰ ታሪክም ሆንም ምንም አስተምሮ አታገኘው። እችን ቻንስ አብቃቅተን እንጠቀም ይመስላል። በቃ እቺ ካመለጠችን ከዚህ በኋላ ልክ እንደኚህ ሰውዬ አሁን እሱ እንደሚላቸው ሰውዬ አይነት ስህተት መቼም ኤርሚያስ አይሳሳትልህ ሌላ አስር ሀያ ዓመት መጠበቅ ሊኖርብን ነው። ስለዚህ እንደሱ ከምጠብቅ ያለችኝ ልጅ ላይ ወደቀችው ነው የስም መሳሳት ብትሆን ልጠቀምባት ብሎ ሲያወራ እሱም ተሳሳተ አሳይቷል። ለኤርሚያስ እንዲያውም እሷን ፓርት ብታሳይ ደስ ይለኛል። እሱም የሆነ ነገር ሊያሳይ ስል ተሳስቶ ይቅርታ ጠየቀ። ኦ ማለት ብሎ ዳሃ ጸልሳን ሊያስረዳ ገብቶ ዳሃ ጸልሳን ተፈጠረበት ለምን ይሄ ነበር ቪዲዮ መጨረሻ ላይ የሰራው። ይሄ ይሄ ዳሜጅን ለማካካስ ነበረ። ዛሬ ወይም ሰሞኑን በዚህ ዙሪያ እንትን ሲል የነበረው እንስማውና እንትን እላለን። አይ በእኛ በትምህርታችሁ ላይ ነገ ዳሜጅ የምናደርሰው እናንተ ላይ እንኳ ዳሜጅ አይደረስ ምንም አይሰራልንም። መበሻሸቅ እና እናንተን ማናደድ አይደለም የኛ ስራ፣ ግን የሀሰት ትምህርታችሁ በደንብ በደንብ ገና ይፈርሳል። ገና የበላችሁት የማርያምን ደም ትተፏታላችሁ ስጋውንም ትተፉና ትክክለኛውን የጌታን ራት እንድትወስዱ ወደ ወንጌል ትመጣላችሁ። ያን ያን ትፉት፣ በኢየሱስም ትፉት። ለካ የጌታን ደም ሳይሆን የማርያም ደም ነበር ስጠጡ የነበረው ለካ የማርያም ነበር ስጋ ስበሉ የነበረው። መቼም ጳጳሳችሁን መቼም እንመናቸው፣ እሳቸው ያሉትን የሆነ ተራ ሰው አደለም የተናገረው። እና ትፉት፣ ትፉት። ሞራሉ የላችሁ እናንተ፣ ስለ ጌታ ራ ስለ ቁርባን ለማውራት ሞራሉ የላችሁ። ረጅም ጊዜ አሁን ገና መታጠብ አለባችሁ በንሳ ገና የበላችሁት ወጥ ከወዳችሁ እስኪወጣ እስክትተፉት ምናምን ትንሽ ጊዜ ይወስዳልና፣ ኢትስ ኦኬ አይዟችሁ፣ መታደስ ይሆንላችኋል። አሁን እናንተ እንኳን ለማስተማር ገና የገባው የገባው የማርያም ደምና ስጋ ከውስጣችሁ መውጣትና በኢየሱስ ደምና ስጋ መተካት አለበት። ገና ገና ገና ገና እሱን አሁን ለመታሰቢያ ታደረጉታላችሁ። እንቀጥል። ቱሪሪማን ነው ስጋን የለበሰ ከእሷ ነው የእሷ ደም ፈሷል። እሷን ስጋ አይደል የተዋህዶ እምን ይበላ የምንወጣው ስጋ የማ ነው እሷ። እሺ፣ ሰላም ለሁላችሁን እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይ እና ብዙ ፕሮቴስታንት ወንድምቶቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም ቅዱስ ቁርባን ማለት ነው፣ ስጋና ደግሞ የማርያም ነው ይላሉ ክርስቲያኖች ላይ የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለው ሁለት ነጥብ ላስቀምጥ፣ አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን የመጀመሪያው ለፕሮቴስታንቶች ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የመንበረው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም ታምናላችሁ። እንደዛ የኢየሱስ ስጋና ደም ነው የመንበረው ብላችሁ ታምናላችሁ አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ብላችሁ አታምኑ። ስለዚ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ፔንቶች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ የሚክዱት። ስለዚ እናንተ ገና ከጅምሩ ይህን ሚስጥር ስለካዳችሁት እንደነዚህ ነገሮች ውስጥ አትሩ እናንተ ጠልፎ የሚጥል ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል ለእርሳቸው ለማለት የፈለጉት በቃ እንደው ያንን ይ እንግዲህ ደግሞ ያፈሰሰው የሞተው ስለ ሁላችን ስጋ ነስቶ ነው። ስማ እሱ ሲፈልግ ለማለት የፈለጉት ይላል በርናባስ ሲናገሩ ግን ለማለት የፈለጉት አይደለም ያለው ብዙ አይነት ትርጓሜ ሲሰጠው ነበር። ሊያቀና ከፈለገ፣ ሊያተርፍ ከፈለገ፣ ሊያስመልጥ ከፈለገ ለማለት የፈለጉት ይልል የረሳው ስጋ ደግሞ ከለይዞ ዝምሩ ስጋውን ከላይዞት ይመጣ የሚሉ ሰዎች ነበሩ፣ ጥንት ላይ ዜ መናፍቃን ነበሩ

ትክልክ አይመስለኝ የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም። የመለኮት ሆኗል ያ ስጋና ደም መለኮት ምንም እንኳን ከእመቤታችን ስጋና ደምን ቢነሳም ግን ነስቶ ኦረዲ ያንን ስጋ የራሱ ስራ ገብቶ እሺ፣ ጊዜ ለመቆጠብ ኤኒዌይስ፣ ይሄ ዳሜጅ ይህን ዳሜጅ ለማካካስ ሂስ ቢን ዋይቲንግ ፎር ዘ ፐርፌክት ታይም። እና የዚህ ሰሞን ምንድን ነው የኤርሚያስ የሚሳሳተው ብሎ ሲጠብቁ ከዚህ በኋላ አስር ሃያ ዓመት ቢጠብቅ እንደማያገኝ ገብቶታል። ስለዚህ ኤልያስ ስላለው ብሎ ኤልሳ ሲል በጣም ትልቅ ድል ነው። እዛ ቤት ሰሌብሬት ነው የሚደረገው በጣም ትልቅ ድል ነው። ኦኬ፣ ታስታውሱ እንደሆነ በዚህ ማጠቃለል እንችላለን። ታስታውሱ እንደሆነ የታሪክ መፋለስ ምን ማለት ነው ለማታውቁ ሰዎች ታሪክ ተፋለሰ የሚባለው ኤርሚያስ ስላለው ብላችሁ ዳጊ ስትሉ አይደለም። ታሪክ መፋለስ ማለት ኤርሚያስ የሰራው ስራ ኮምፕሊትሊ ተቀይሮ ኤርሚያስ አረሰ የሚለውን በዳጊ አስተማረ ወይ ደግሞ ዳጊ ፕሌኑን አበረረ ብለ ኮምፕሊትሊ ከቀየርከው፣ ተመልከቱ እንግዲህ ይሄ ነው ታሪክ መፋለስ ማለት። ጭራሽ ስም መቀያየር ብቻ ሳይሆን ታሪኩ ራሱ ሌላ ሆኖ ሲቀርብ ማለት ነው። ለምሳሌ መዝሙር ያሬድ ታሪክ መቼም በአገልግሎት ዘመኑ ማለት አልችልም። ያው ኦርቶዶክሶች አያገለግሉ እኛ ክርስቲያኖች ነው የምናገለግለው። ምን ምን ያገለግላሉ ኦርቶዶክሶች? አገልግሎት የተሰጠው ለኛ ለክርስቲያኖች ነው። ኦኬ ጥሩ። በአገልግሎት ዘመኑ ማለት አልችልም፣ ብቻ በዘመኑ በዚህ በቲክቶክ ቆይተው ከዚህ በኋላ ደፍሮ የሚቆይ ከሆነ መዝሙር ያሬድ እንግዲህ በዘመኑ የሚከተለው አንድ ጥላ አለ። እሱ ምንድን ነው? እነዛን ሁለት ጌመሮች የዋሸው ጥላ ለዘመናት የሚከተለው ነው። አንዴ በአሰማ ቢፈቀድልኝ ደስ ይለኛል። አንዳንዴ ምናልባት የማያውቁት ታሪኩ ሊኖሩ ስለሚችሉ ማለት ነው። አንድ ጊዜ ላሰማችሁ። ራሴ እኔ ፔጅ ላይ ጨኘዋለሁ ፎርዋርድ ያረኩ፣ ብቻ አሰማቸዋል። ዋን ሚኒት። ለዘላለም መዝሙር ያሬድ ይከተላል። እሱ ነው ታሪክ ማፋለስ ማለት። ሌሎች የሰሩትን ሌሎች ያደረጉትን አላማ ወይም ጉዳይ ኮምፕሊትሊ ቀይሮ ክርስቲያኖች አይደሉም ጠንቋዮች ናቸው ያደረጉት ብሎ ወይም ደግሞ ጣዖት አምላኪዎች ናቸው ብሎ የቀየረ ነው። ይሄ ነው ታሪክ ማፋለስ ማለት ማለት ምንም ሳይፈሩ በታሪክ መቀመጥ ያለበት ነገር ላሳልፈውና ላሰማ። ይሄ ነው ታሪክ ማፋለስ ሳው ጥያቄ ትላንት እዚህ ቤት ስናወራ የነበረው ነገር በነገረ ስላሴ ላይ አይደለም ወይ የአብርሃሙ ስላሴ ብላችሁ ስንት ዘመን ሰውን ስታታልሉት የነበረው ጉዳይ አሁን አሁን ዘፍጥረት አስራ ሰባት አስራ ስምንት አስራ ዘጠኝ አካባቢ ያለውን ነገር ማንሳት እስከማትችሉ ለዚህ ጥያቄ ይህንን ጥቅስ መጥቀስ እስከማትችሉ ድረስ ደርሳቸው በቦታው ሶስት ስላሴዎች እንዳልተገለጡ አብንም ያየው እንደሌለ እግዚአብሔር ቃል ስለሚናገር 1 ዮሐንስ 18 ብላ ወይም 646 ላይ የምትመለከቱ እንደዚህ የሚል ሀሳብ አለመኖሩ ህዝቡ ስለመጣ ወዴት ሄደ ይሄ ወንድም? ወደ ራእይ አራት አሁን ክፍት እናያዋለን። ለሄዶ ቁጥር ስድስት አካባቢ ላይ ያለውን ክፍል ለህታችን በማስረጃነት ስላሴ እንደሆኑ እነዛ በሶስት የተገለጡት እንዲያውም ከፈለች ይሄው ማስረጃው ብሎ በቦታው ከፍቶ የተናገረው እስኪ እንዲያውም ታሪክ ሲፋለስ ማየት ትፈልጋላችሁ? እንደዚህ ነው። ታሪክ ሲፋለስ ተመልከቱ። ሶስት ስላሴ ከአራት እንስሳ ጋር ስታገናኝ ታሪክ መፋለስ ይባላል። ምን አገናኘው? አራት እንስሳ ተብሎ ራእይ ላይ የተገለጠ ሀሳብን ሶስት ስላሴዎች ናቸው ብለህ፣ በቁጥር አይገናኙ፣ በግብር አይገናኙ። እነዚህ ዙፋኑ ፊት ያሉ ናቸው። ስላሴ ዙፋን ላይ የተቀመጠ ነው። ምን አድርገህ ነው ያገናኘው? ታሪክ አታፋልስ፣ ፕሊስ፣ ፕሊስ። መዝሙር ያሬድ ፕሊስ፣ ልደተ ቃል ምንም አይሰራላችሁ። በዚህ ልክ አትዋሹ። ስትያዙ አንዳንድ ጊዜ በቃ ሰሬ እንዳርጉ። ለእግዚአብሔር ቃል ሰሬ እንዳርጉ። ስም መቀየር ነው አደለ? በጣም ይገርማችሁ ኤርሚያስ አለሳሳት ሲላችሁ ስም ስም ተሳሳተላችሁ አይደል? ይህን አይነት ታሪካዊ ስህተት የሰሩት ሰዎች እድሜ ልክ ሁን ከተሏል። አሁን እድሜ ልክ ሳይው የሚመጣብኝ አራት እንስሳ ነው ልጅ። አሁን በቃ ስላሴ ብሎ ሲያወራ ያስቀኛል። ስለ ነገረ ስላሴ እንዴ ዝም በል አብዷል እንዴ! ኮታህን ጨርሰሃል። ልደተቃል ስለ ስላሴ የማውራት ኮታህን ጨርሰሃል። በቃ ስላሴን በአራት እንስሳ ከመሰልክ ጊዜ ጀምሮ ኮታህን ጨርሰሃል። ሌላ ሰው ደሞ ይሞክር እስኪ ደግሞ እዚያ ቤት እስኪ ሌላ ሰው ደግሞ ይሞክር። መቼም ኤፍሬም ባለበት ዝራ አትሉ። እንግዲህ እሱ በሌለበት ደግሞ እስኪ ሞክሩ። አሁን ከአራት እንስሳ አድርጋችኋል። ነገ ደግሞ ከሶስት ወፍጋ ከሁለት በጋ ምናም እያደርጋችሁ ደግሞ አመሳስሉ። እስኪ ሞካክሩ ደግሞ፣ ያለውን እንስሳ ያሉትን እንትኖች እጽዋቶች፣ ወይ ደግሞ በራሪ እንትኖች ተጠቀሙና ስላሴ ለመመሰል ሞክሩ። ኦኬ፣ ይህን ታሪካዊ ስህተት እንስማ። ስህተት አይደለም ይሄድ፣ እንዲያውም ታሪክ ማፋለስ ነው። ስሙት። አጋንኛው ከሆነ እስኪ እንስማው መንፈስ ቅዱስም እዛ ስዕል ላይ ግን ሶስት ሰዎች ተደርገ የተሰራ አለርና አሁን ከስትባሱ ለኔ ኮምፈርት አይሰጠኝም። እሱ ፊት የመቆም ኮምፈርት የለኝ ለኔ ማለት ነው። ምክንያቱም እንደሌላ ነገር ነው። መንፈስ ቅዱስ መንፈስ ነው እንጂ በዙፋኑም ላይ ሶስት ሽማግሌዎች ነበሩ። በዙፋኑ ላይ ሶስት ሽማግሌዎች ነበሩ። ተመልከቱ ይላል። በዙፋኑ ላይ ይላል ወይስ በዙፋኑ ፊት ነው የሚለው? ሶስት ሰዎች ሰዎች አለ። አራት እንስሶች ነው የሚለው። ሶስት ሰዎች ነው ይሄ ነው። ልደት ቃል ማለት ይሄ ነው ታሪክ ማፋለስ ማለት። ላሳልፍ ኦኔው ላይ ያለላችሁ ገብታችሁ ማየት ትችላላችሁ፣ ቲክቶክ ላይ። እዚህ ጋር ደግሞ ተመልከቱ። ውሸት በእውነት ባየው ቁጥር አይ ካን ስታንድ ዩ ማለት። እንደዚህ አይነት ድፍረት ሰው ሊደፍር ይችላል? መሳሳቱላችን መሳሳት አለን። እንዲህ ታሪክ ታፋልሳለ ክርስቲያኖች ሐሙስና እሁድ እባብ ከገደላቸው ኃጢአታቸው ይሰሪያል የሚል በነገረ ድነት ላይ የሚዋሽ ገድለ ተክለ ሃይማኖት የሚባል ተረታ መጽሐፍ እሱን ለማስመለጥ ብለ እንዲህ አርገ ታሪክ ታፋልሳለ። አረ ክርስቲያኖች አይደሉም፣ ጣዖት አምላኪዎች ናቸው ትላለ። ይኸው መረጃውን አሳያለሁ እስኪ። እና ለእባብ ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት ብፁ አባታችን እባብ ባገኛችሁ ቁጥር ግደሉ። ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን የአምልኮ አገንንት አምልኮ ከእባብ ጋር ከዘንዶ ጋ የታዛ አምልኮ ትሰብራላችሁ ነው። እንደዚያ ከረጋችሁ ደግሞ ትድናላችሁ። ከሰበሩ ወደ ክርስቶስ ህይወት ይመጣሉ ማለት ነው። ዝም ብሎ አይሰብሩም። ሲጥሉ ነገር የሆነ ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደረጓችኋል። ስዲሆነስት ግን መደበቂያ የሚያደርጉት ለማያነብ ሰው ነው። አንተ አንብበህ ነው አሁን ይህን እየነገርከን ያለው ማለት ነው። እስኪ እኒው ከዚህ በኋላ መረጃው ይመጣል። ታሪኩ ምንድነው የሚለው በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና ዛሬ በጣም በአዳም አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛው የዘንዶ ምልክት የባ ምልክት ነበር። ዘንዶ ምናምን ዛሬም ድረስ አደረጋላችሁ አይደለ አንዳንድ ዘንዶ የሚያመልኩ አሉ። ደገጠር አካባቢ አዛ ዘንዶ ባ ምናም የሚያመልኩ አሉ አሉ ዛሬም ድረስ እና ሰው እነዛን የሚያመልኩትባቸውን ነገሮች ከገደሉ፣ ትህትናው ግን ደስ አይልም። ትህትናው በቃ ሰው እንደ በትህትና ሲዋሽ ደስ አይልም። በትህትና ምንድን ማለት ዘመን የማይችረው እንደዚህ አይነት ታሪካዊ ማጭበርበር ትሰራላችሁ። እንደኛ እኮ ትውልዱ እንዲተርፍ ነው። ከምንም እንኳን ስና ፐርሰናል ፐርሰናል አይደለም ስ ና ፐርሰናል ተረዳኝ ወንድም እየሰማኝ እንደሆነ አውቃለሁ። ይሄ ዘመን የማይሽረው በአገልግሎት በአገልግሎት ልል ነው እንደ ለካ ክርስቲያን አይደለም። በዘመኑ ሁሉ የማይረሳ ታሪክ ነው የሰራው። እኔ እኔ ባየሁ ቁጥር አይኔ ላይ የሚመጣ ነገር እና በትህትና አትዋሽ ወይ? እንግዲህ በቃ ከዋሻ አይቀር በቃ በደንብ ጮክ ብለዋሽ። ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ እና እነሱ ከገዳዮች ትድራላቸው ኮርስ ለምን አይደለም። ጣዖቶቻቸውን ሰባብረው ወደ ክርስቶስ ከመጡ ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጠው ገድለው ከመጡ አምላኪ ናቸው እያለ ነው። እሺ እና ያለን ከመጽሐፉ ታሪኩ የሚለይ ነበረ ግን ተመዛ ተመዛ ስለሚነገራቸው ታሪክ ሲፋለስ ተመልከት። ተፋለሰ ታሪክ። እና ታዲያ ምን ችግር አለ? ይኸው እናንብበው አብረን። መጽሐፉም አለ አሁን በእጁ ላይ ኤርሚ ጋር፣ ይኸው እዚህ ጋር ው። ብፁህ አባታችን ደግሞ ሶሪ። እሺ፣ ኤርሚ መጽሐፉ ካለህ ው ከፈለግን። እሺ፣ ምን ይላል እዚህ ጋር? ክርስቲያኖች ይላል ወይስ ጠንቋይ አምላኪዎች ይላል? ይኸው እሑድና ሐሙስ ቀን ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ይሄ ነው ገድላችሁ። እንግዲህ ይሄ በነገ ድነት ላይ የተደረገ ትልቅ ትልቅ ትልቅ ማጭበርበር ነው፣ ትልቅ ሸፍጥ ነው። ኃጢአት የሚሰሪ አንዱ የአንዱ የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ብቻ ነው፣ የእሱ ደም ብቻ ነው። እባብ ሐሙስና እሁድ ስለ ገደልክ አይደለም። ይሄን ትርክት አይደለም ለክርስቲያኖች አይደለም። ጠንቋይ ወይም ጣዖት ያመልኩ የነበሩ እነዚያ የምታመልኳቸውን ጣዖታቻቸውን እባቦቻቸውን ገድላችሁ ኑ ነው ያሉት። ተክለ ሃይማኖት ወይም ገድለኛው እያለ ነበረ። ይሄ ልጅ ዋሸ እኮ አይደለም። ታሪኩን አዘባባው። ቀስ ብሎ በትህትና ረጋ ብሎ ነው የሚዋሸው። ታዲያ ከኔ ከኔ ጩኸት የእሱ እውነት አይመስልም? ጮክ ብላችሁ ከምታወርቁ ረጋ ብሎ እንደዚህ አይነት ውሸት የሚዋሽ ሰው በእውነት ነው አለቅ እስከ መጨረሻ። ይቅርታ እንደ ኤርሚያስ እስካልገባችሁ ድረስ ኤርሚያስ፣ ለስም መዛባት ለስም መዛባት ወይም መቀያየር ይቅርታ ከገባ እናንተ ይቅርታ መግባት አለባችሁ። መታችሁ አሁንም ቢሆን እዚህ ቤት የሚሆን ኤኒ ቤት መታችሁ ይቅርታ መጠየቅ አለባችሁ። እስኪ ስተት ነው የእኛም የምትሉ ከሆን እንስማ። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ክርስቲያን ወገን ሁሉ ይኸው ተመልከቱት፣ ኃጢአቱ ይሰረይለታል። ይሄ ነው ገድለ ተክለሃይማኖት። እባብ ገድለ ኃጢአት ልታሰሪ ትፈልጋለህ? ሐሙስ ሐሙስ አንተ ፈቃድ እየወሰድ ከስራ ሄደ እባብ ገደል ገደል እያረግ ኃጢአት ተሰረየሉ መንግስተ ሰማያት ልትገባ ማለት ነው። ይሄ ትርክት በሱ ዘመን መገለጡ ባይ ዘ ወይ ገድሉን ያዘጋጁት ሰዎች ይሄ ዘመን ይመጣል ብለው ስላላሰቡ ነው። እንደዚህ አይነት ቴክኖሎጂ እነ ዳጊ እንደዚህ፣ እነ ኤርሚያስ እንደዚህ፣ እነ ዳኒ፣ እነ ሜርሲ፣ እነ ኤሚት፣ እነ ፓስተር፣ እነ ቢኒ፣ እነ ማን ነው እዚህ ቤት ያለው ሰሌ ሁላችሁም ታችም ያሉ እዚህ ሜሌሉ ያልተገኙ ሁሉ ይገልጡታል ብለው ስላላሰቡ ነበረ። አሁን የዚህ ዘመን ልጆች በቴክኖሎጂ ዘመን ስለመጡ ሲገለጥባቸው ያላቸው ድል ምንድን ነው? ሽምጥጥ አርገ ታሪክ ታዛባለ ቲስ ኢዝ ዋት ታሪክ ማዛባት ሚን ስለዚህ አሁንም እንጠይቃችኋለን። ኢትስ ናት ቱ ሌት ኑ እድሜህን ሙሉ ዘመንህን ሙሉ ከሚከተልህ በገባበት ቦታ ሁሉ ውሸታሙ ውሸታሙ ክርስቲያኖች እባብ ገለው ጠንቋይ አምላኪዎች ናቸው የምትለው እየተባልክ ኮሜንት ከሚደረግልህ ከሚጻፍብህ አራት እንስሶች ሶስት ስላሴዎች አልከው እየተባልክ ከሚያሳድዱ ከሚያሳድዱ የሚሻል ምንድን ነው እንደ ኤርሚያስ ኦ ኬ ተሳስቼ ነው ከበደላለው ብዬ እየለብዬ ነው በቃ በቃ

ወደ ወንጌል ካልመጣችሁ፣ መጽሐፍ ቅዱስን ከፍታችሁ ማንበብ ካልጀመራችሁ፣ ገና ገና ገና ብዙ የታሪክ መፋለስ ትሰማላችሁ። ታሪክ መፋለሱ ደግሞ በግለሰቦች ላይ እዛው ቢቀር ችግር የለብንም። በመጽሐፍ ቅዱስ ላይ ያሉ ታሪኮችን እያፋለሱ ያላማለደችውን አማልዳለች፣ በድንግልናዋ ዘላለማዊ ድንግል፣ ዘላለማዊ ድንግልና አላት ይሏችኋል። ያላረገችውን አድርጋለች ይሏችኋል። ብዙ ታሪክ እያፋለሱ ስለሚሰሩላችሁ አንድም ሐዋርያ ያልተናገርላትን አንድም ሐዋርያ ያልተናገረውን ነገር ሀሳብ እያፋለሱ ስለሚነግሯችሁ በስም መቀያየር እንደ ኤርሚያስ በይቅርታ የምትፋቷቸው ጉዳይ አይደለም። እየሰሯችሁ ያሉ ነገር። ስለዚህ ኢስናት ሌት መዝሙረ ያሬድ አይኖ አይኖ አይንን በጨዋት አጥበህ ነገር አድርገኸዋል። ናው ኢዝ ዘ ታይም መተንሳ ለመግባት እኛ ደግሞ ከአንተ ባሻገር ብዙ ትውልድ መርዛል እነዚህ ልጆች አሳስታቸዋል። ኤፍሬም የሚን ቪዲዮ ሲያዘጋጀው ይቅርታ ጠይቃቸው ልጆቹን አታላቸዋል እያለ ነው። ይው አንብበው፣ እዚጋ ይው ለኤርሚና ለጆሲ ያደርሱልኝ ዲያቆን ያር ልጆቹን ስለዋሻቸው ይቅርታ ጠይቅ ብለል በቃ ምንም አይደለም፣ ይቅርታ ጠይቅ ነበር ያለ። ይው ተማርከ ኤርሚያስ አንተ ከዛ የበለጠ ስህተት ነው የሰራው አዎ እንደዛ አይነት ሀሳብ ገድሉስ መጽሐፍ አልነበረበትም ይሄ ስርዋጽ ልንለው አንችልም። ይሄ ትልቅ ምንፍቅና ነው። ይሄ ትውልዱን የሚያሳስት ነው። የፈለገውን ኃጢአት ሰርቶ እባብ ሲያገኝ ገድሎ ዛሬ ኃጢአት የተሰረ እያለ የሚሞኝበትን አይነት ታሪክ ነው ያዘጋጀ ነው። እንደ ቤተ ክርስቲያን እንደ ዲያቆን ይቅርታ ጠይቃለሁ ማለት ሲኖርብህ አስቀጠልከው፣ ውሸቱን አስቀጠልከው። ገድለ ተክለ ሃይማኖት ላይ የሚገኘውን ውሸት እንደገና ቡስት ነው ያደረግከው፣ ቡስት ነው ያደረግከው። ይቀጥል ብለህ አልከው። ግን ደግነቱ ፓትሪያርክ መጥተው ጥራት የለውም አሉ። ስለዚህ አሁንም ጥሪ ያደርግልሃለሁ እና ከአንተ ጀርባ ብዙ ትውልድን እየመረስክ ስለሆነ እና ለስላሴ እያሉ ለሶስት ሽማግሌዎች እያሰገዳቸዋቸው ነው። አብ አልታየም፣ መንፈስ ቅዱስ አልተገለጠም፣ ወልድ አዎ በአካል ተገልጧል። ስለዚህ ለነዛ ስዕሎች መስገድ ወይም እንዲሰግዱ የምታደርጓቸው ይሄን የትርክት ነገር አቁሙ። አሁንም እናገራለሁ አቁሙ። ላደረጋችሁት ይቅርታ ጠይቁ፣ ወኔው ካላችሁ ማለት ነው። ኤርሚያስ ወኔው ካላችሁ፣ ከሌላችሁ ቤታችሁን ከፍታችሁ እዛው ስርዋጽ እንትን ምናምን እያላችሁ አሁንም ድራማ መስራት ትችላላችሁ። አይ ነው ለነገሩ፣ አላነሳውም። ከዚህ በኋላ መዝሙረ ያሬድ ይሄን ነገር አላነሳውም። ቢጨንቀው ምንድነው? ማርያም ሰው አይደለችም። ስሙይ ማርያም ሰው ናት ማለት የማይሰራ ኃጢአት ነው ብለን እኔና ኤርሚያስ ያቀረብነውን ቪዲዮ ምክንያቱም በሰው ልብ ውስጥ ማርያም ሰው እንደሆነች አይደለም። እንዲያውም ትናንትና አንድ ቪዲዮ አግኝቼ ነበር፣ አምላክናትም እያሉ ነው። ኦኬ፣ አይ ነው ኤርሚ ለመዝጋት ተዘጋጅ። ከዚህ ቪዲዮ በኋላ አም ሶሪ፣ ምንም ማረግ አልችልም እኔ። ስራዬን አቁሜ ነው ይሄንን ማረገው። ስለዚህ አብረን ዋጋ እንክፍላለን ሁላችን። እዚህ ላይ ስለተደረሰ ትውልዱን መታደግ አለብን፣ መታደግ አለብን። አንድ ነገር ልንገር፣ ማርያም አምላክ ናት። እዚህ ላይ የተደረሰው ማርያም አምላክ ላይ ያስደረሳችሁት እናንተ ናችሁ። እንዲህ አይነት የታሪክ መፋለስ ሲሰራ ኖ ኖ ኖ ኖ ብትል ኖሮ ብዙ ነገሮች ይስተካከሉ። እንደ ዲያቆንነት ማለት ነው። ያንኳ ያው ማንም አያውቀውም፣ ማንም አባትም የለኝም ብሏል። ሪስፖንስብልም የሆነ ሰውም አይደለም እሱ። ችግር የለውም እሱ፣ ወላጅ አልባ ስለሆነ ችግር የለውም። ወላጅ እስኪያገኝ ድረስ የሚቆነጠጠው የሚቀጣው እስኪያገኝ ድረስ አንተ ግን ዲያቆን ሆነ የዚህን ያህል መስራት የለብ እኔ አሁን ግለሰቦቹ አይደለም እየደጋገምኩም ነግራችሁ፣ ትውልድን እያጠፋችሁ ነው፣ ትውልድን እያሰሳታችሁ ነው። በቃ ኖ ፎርጊቭነስ ኖ ወይ ቅርማ አትሉም፣ ይቅርታ አትጠይቁም። ሌሎችንም ይቀር አትሉም፣ ይቅርታም አትጠይቁም። ቲስ ኢስ ሶ ሳድ። ስለዚህ ቲስ ጋር ስታብ አመሰግናሉ። ኤርሚ ተባረኩ። ኤርሚ ራቀ ብሏል መሰለኝ ፓስተር። እስከዛ አንቺ ስላላወራ